ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እውነት እኔ ማለት ቻናሉን እየፈለግኩት ነበረ። ስሙ ማነው ዳን የሚባል ነው፣ ግን ስገባ ማለት ሰርች አድርጌ ሊወጣልኝ ልኝ አልቻለም። ይሄንን ፖስት ያገኘሁት ቲክታክ ላይ ነው። እውነት ነው ላችሁ ቲክታክ ላይ ያገኘሁት እንግዲህ ዳን የሚባል ልጅ ነው ሀይምዬን ምን እንዳደረጋት አላውቅም። ወይንም ደግሞ ቡራዬን ነክቶባት እንግዲህ ነብር ነብር ናት፣ ታውቃላችሁ። ነብር ሆና ተነስታ ግብዳ የሆነ ድንጋይ ይዛ እንግዲህ እፈነክትሃለሁ እያለችሁ ትገኛለች ማለት ነው። ወይ እኔ ሳየው እራሱ ደግሞ ያቀነባበሩት በማማዝናሽ ድምፅ ነው እና የመንግስት ያለ የሚል ድምፅ ነው እና እኔ እዚህ ጋር መጫን ስላልፈለግኩ ነው ምክንያቱም ከቲክታክ የሚመጣ ነገር ብዙ ጊዜ እኔ ጋር ችግር ይፈጥራል ማለት ነው፣ እና በሳቅ ነው የሚገላችሁ። ግን ዩትዩቡን ላገኘው አልቻልኩም። ዳኔ ማን ነው የሚለው እንደዛ ነው የሚለው ስሙ፣ ግን ሰርች ሳደርገው አልጣለኝም ቤተሰብ። እና ደስ የሚለው ነገር ግን ምን እንደሆን ታውቃላችሁ፣ ሰሞኑን እንግዲህ እኖር የሙን ልጆች ሀይሚ ጥላው ሄደች፣ ሀይሚ እና ብሩኬ ተለያዩ። ቱርኬ አለቀሰ፣ ፈረጠ፣ ታመመ የሚሉ ሰዎች እንግዲህ እነሱ በአዳዲስ ነገር በአዳዲስ አይዲያ እየመጡ ነው እየመጡ እየገሰገሱ ነው። ዛሬ በማሀ ቤት እንግዲህ ፈጥር ላይ ይገናኛሉ ማለት ነው። በአብረው ነው የሚያፈጥሩት ደስ በሚል ሁኔታ። እኔ ደግሞ ያስደስተኝ ከምንም በላይ ማለት ነው ቤተሰብ ሙቤ ሙቤ በአብራቸው ራሱ መኖሩ በጣም ደስ ብሎኛል። እግዚአብሔርን ነው የሚላቸው እኔ ሙቤ ለምን እንደሆነ አላውቅም። ያሳዝነኛል ሊሆኗል አይደለ ማለት በቃ የሆነ የዋህ ነገር ነው፣ አላቅም ብቻ። እና ደግሞ ከሐይሚና ከነ አብሪሽ ጋር በጣም እንትን አላቸው። ኮንታክታቸው በጣም የተቀራረበ ነበረ። እና ጥፍት ሴት እኔ አሳስቦኝ ነበረ። ዛሬ ግን ባብሯቸው ይመጣል። እንደውም ተጣልተው ነው ወይ ከሐይሚ ጋር ከብሩኬ ጋር ብዙ ነገር እየተባለ ነበረ እና ሰብሰብ ብለው እንግዲህ በአንድ ላይ ሀሰንም አለ፣ ሌሎችም አሉ፣ ፍፄም አለ። ኧረ ዛሬውማ የተለየ ነው እንዴ! እንዴት መጡም እኮ የሚሉ ሰዎች ይኖራሉ። እንዴት መጡ? እንዴት ታረቁ? ሐይሚ ለምን አልሄደችም የሚልም ሰው ይኖራል። አንዳንድ ሰው እኮ እኔ በጣም ነው የሚገርመኝ ምን አይነት መዥገር መዥገር ታውቃላችሁ? ቤተሰብ መዥገር። ይሄ የአንዳንድ ጊዜ መዥገር ነው የሚባለው፣ እንትን ጥብቅ የሚል ነገር ጥብቅ ብሎ አይላቀቅም። ብዙ ጊዜ እንደውም መዥገር በሬ ላይ ነው የሚወጣው ማለት ነው እና ከበሬዎች ላይ ይወጣና አይላቀቅም። የሆነ የሚበላ ነገር መሰለኝ እንደዛ ሲባል ሰማለሁ። ማለ ኒቨልቶኝ ስለማያውቅ እና አንዳንድ መዥገር ሰዎች አሉ የማይላቀቁ፣ የሰው ደስታ የማያስደስታቸው በቃ ሰዎች እንዲያለቅሱ እንዲከፉ የሚፈልጉ ሰዎች አሉና እኔ ሐይሚና ቡራዬ ዛሬ እንደዚህ ሆነው በመምጣታቸው በጣም ደስ ብሎኛል። በማሂ ቻናል ላይ ብቻ ሳይሆን ደግሞ ዳኔ በሚባል ቻናል ላይ ደግሞ ሌላ ፕሮግራም ይዘውላችሁ መጥተዋል። ችግሮ አናቅሉን ስሙ አላገኘሁትም። ስሙ አለ ቲክታክ ላይ ስሙ ተለጥፈዋል፣ ግን ገብቼ ሰርች ሳረግብ አላገኘሁትም። ቤተሰብ ተባበሩኝ ተባበሩኝ። ወይም እንትኑ ሊንኩን ይዛችሁ መታችሁ ኮሜንት ላይ አስቀምጡልኝ። እኔ ገብቼ ቪዲዮ ሲለቀቅ ማየት እፈልጋለሁ ማለት ነው የእነ ሐይሚዬን እንደው ልጁ ግን ማለት ነው ሀይሚ ይህንን የሚያክል ድንጋይ ያነሳችበት ምን አጥፍቶ ነው? ቤተሰብ ምን አጥፍቶ ነው? ግብዳ የሆነ ድንጋይ እኮ ነው ያነሳችው። እንግዲህ ጭንቅላት እነ ለምለው እያለችው ነው። እኔ የሆነ ወይ ፕራንክ አድርጓል ወይም ቡራዬን ነክቶባት ነው እንጂ ሀይሚ በፍጹም ከመሬት ተነስታ ሰውን ለመፈንከት ድንጋዩ ራሱ ኩሷን የሚያክለው እግዚአብሔርን ምን እንደሚያክል ግቡራ ደግሞ ታይታይ እያላት ነው መሰለኝ፣ እየገላገላት እሱ ራሱ ልጁ ራሱ ፈርቶ ምናምን እንዴት እንዳጎበጠጠ ብታዩት ማለት ነው። በጣም ነው የሚያስቀው። እኔ የተቀነባበረው ቅንብ ቅንብሩ የማማ ዝናሽ ነው። በቃ የመንግስት ያለ ረው ነው የሚሉት ማለት ነው። ቀንጨብ ብያት ቀንጨብ አድርግ ያስገባላችኋል ወይም ማለት ነው ቀነጭብና ትንሽ የፓርት አስገባላችኋለሁ የእኔ ችግር አለበት። እኔ የሆነ ነገር ከቲክ ታክ ሳመጣ ወይ ኮፒራይት ወይ የሆነ ነገር ይለኛል። ለምን እንደሆነ አላውቅም። እኔ በጣም ይፈታተነኛል ማለት ነው እና የዛሬው የተለየ ነው። በጣም የተለየ ፕሮግራም ነው ያላቸው ሀይሚዬ፣ ቡራዬ ገና በቤታቸው ራሱ በተለያየ አይዲያ ይመጣሉ። የምን መጣላት እኛ ብዙ ነገር እንጠብቃለን ከነሱ ማለት ነው። በጣም ብዙ ነገር ፕራንኮች እንጠብቃለን። ሀይሚ፣ ባለፈው ቡራ ፕራንክ አድርጎሽ አለ። ስለዚህ አንቺም ፕራንክ ማድረግ አለብሽ፣ እንደዛ እንደዛ። ግን ፕራንካች መዋል ማደር ምናምን የለበትም፣ እዛው በዛው የሆነ ፕራንክ ደስ የሚል የሚያዝናና ፕራንክ። ስትደራረጉ ደግሞ ለእኛ ለተመልካቾች እየተናገራችሁ አሁን ለምሳሌ እኔ አንድ ነገር ልንገራችሁ። ሀይሚና ቡርኬ በጣም የሚገርሙኝና የሚደንቁኝ ነገር አሁን ላይ በተለይ አሁን ላይ በተለይ ፕራንክ ሲያደርጉ ለምሳሌ ቡራ ሀይሚን ፕራንክ የሚያደርጋት ከሆነ ለእሷ ሳይናገር ፋሚሊ እንዳይደነግጥ ብለው ለፋሚሊ ይናገራሉ ማለት ለተመልካች ሀይሚም እንደዛው ቅር እንዳይላችሁ እንዳይደብራችሁ እና ዛሬ ብሮኬን ፕራንክ ማድረግ እፈልጋለሁ ብለው ቀድመው ይናገራሉ ማለት ነው። ምክንያቱም ከባድ ፕራንክ ስትደራረጉ ተመልካች በጣም ይጨነቃል፣ ያስባል፣ ይህ ምንድን ነው? ስለሚወዷችሁ ነው። በቃ የእናንተን ክፋት አይፈልጉም፣ እውነት ምንም ነገር ማለት ነው እና ሁሌም ደስታችሁን ነው የሚጠብቁት። እና ፕራንክ አታድርጉ ማለት ደግሞ አይቻልም፣ ምክንያቱም ስራ ነው። ስራ እስከሆነ ድረስ ግዴታ ፕራንክ መደራረግ አለባቸው ግን ይህ የገነንና በጣም የሚከብድ ሰውን የሚያሳስብ የሚያስጨንቅ ነገር ሳይሆን በልኩ ማለት ነው። እና እንደዛ ሲሆን ነው ጥሩ ብዬ የማስበው እንደኔ ማለት ነው። የእኔ ምርጦች ለማንኛውም ዛሬ በግቡት እንጠብቃለን። እናንተም ደግሞ ቤቴን ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ ማለት ነው። በጣም ወዳችኋለሁ፣ አከብራችኋለሁ። ሰላም፣ ፍቅር፣ አንድነቱን ይስጠን። ሰሞኑን ደግሞ ኢድ እንግዲህ ደርሷል። የሙስሊሞች በዓል ጾማቸው እንግዲህ ያለቀ ነው። በዓል ወይ እሁድ ወይ ሰኞ ይመስለኛል። ያው ኢድ ላይ ኢድ ሲሆን እኔ አይመቸኝም፣ በነገራችን ላይ ግን ያው ቪዲዮ ሲመቸኝ እሰራለሁ ማለት ነው። ቢዚ ስለምሆን ቤትም አልኖርም ሲቀጠል ማለት ነው። ለማንኛውም ይመቻችሁ ብያለሁ። አብያችኋል። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የኔ አበረታቾች ሳጠፋ ማጥፍተሻል፣ የሆነ ነገር ሲሰራ ጎበዝ የምትሉኝ በሙሉ ማለት ነው።